የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። መቶ የሚደርሱ የ1997 የጋራ መኖሪያ ቤት ተመዝጋቢዎች በአዲስ አበባ ቤቶች ልማትና አስተዳደር ቢሮ መገኘታቸው ተሰማም። በርካታ የፖለቲካ አመራሮች ሐሰተኛ የትምህርት ማስረጃ ስላላቸው ዶክመንቶችን የመለየት ሂደት እክል ገጥሞት አልተባለም። ቪኦኤ አማርኛ በትራምፕ ውሳኔ ተዘጋም። የፕሬዝዳንትነት ጥቆማ እንዲደረግ ተጠየቀም። በመዲናዋ ከጣሪያና ግድግዳ ግብር 7.2 ቢሊዮን ብር ገቢ መገኘቱ ተገለጸም። እንዲሁም ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስለማድረጋቸው እነግራቸዋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ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 ህገወጥና ሀሰተኛ የትምህርት ማስረጃ መስፋፋቱን ተከትሎ በመንግስት እየተወሰዱና እየተወሰዱ ያሉ እርምጃዎች ችግሩን ከመቅረፍ ይልቅ መመሪያ በማውጣት ሀሰተኛ ትምህርት ያላቸውን ህጋዊ በማድረጉ ላይ ያተኮረ መሆናቸውን ምንጮች ተናግረዋል። 460,000 ፎርጂድ የትምህርት ዶክመንቶች ያላቸው ግለሰቦች ሰነዶቻቸውን ህጋዊ ወደ ማድረጉ እየተሄደ መሆኑም ታውቋል። በመመሪያ 990 ህዝባር 2016 መሰረት እንዲሁም በኢቲቪ አማካኝነት መስከረም 2016 ዓ ም ላይ 500 ሺህ ሀሰተኛ የትምህርት ማስረጃ ያላቸው ግለሰቦች እንዳሉ ለህዝብ መነገሩ ይታወሳል። ይሁንና የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ ከቀናት በፊት እውነት ወይስ ሀሰት በሚል በተደረገ አንድ ውይይት ላይ ለቀረበላቸው የሀሰተኛ የትምህርት ማስረጃን የተመለከተ ጥያቄ ሲመልሱ ተጣርቶ የተገኘ አርባ ሺህ መሆኑን መግለጻቸው ታውቋል። ይህ ማለት ከ500 ሺህ ውስጥ 460 ሺህ ፎርጅድ ወይም የተጭበረበረ ትምህርት ህጋዊ እየተደረገ ነው ማለት ነው በማለት ጉዳዩን ለአመታት ሲከታተሉ የነበሩና ለመንግስትም ጥቆማ ሲሰጡ የነበሩ አንድ ግለሰብ ለመሠረት ሚዲያ ተናግረዋል። በየጊዜው የሀሰተኛ ትምህርት ማስረጃን የማጣራት ጉዳይ እየተጀመረ ይቋረጣል። በመንግስት መዋቅር ውስጥ በሀሰተኛ የትምህርት ማስረጃ ወደ ስልጣን የመጡ የስራ ኃላፊዎችና ያለሙያቸው ሙያተኛ የሆኑ ሰራተኞች እስካልተወገዱ ድረስ በሀገራችን የሚስተዋለው የሌብነትና የመልካም አስተዳደር ችግር ይቀረፋል ብሎ ማመን አስቸጋሪ ነው የሚሉት ግለሰቡ ይህን ኃላፊነት በዋናነት መውሰድ የሚገባው የትምህርት ሚኒስቴር እንኳን የሐሰተኛ የትምህርት ማስረጃዎችን ማጣራት ሲገባው በተለያየ ጊዜ መመሪያዎችን በማውጣት ፎርጅድን ህጋዊ ማድረጉን ተያይዞታል ብለዋል። የካቲት 2016 ዓ.ም ላይ የወጣው መመሪያ የከፍተኛ ትምህርት አዋጅ 1152 ህዝባር 2011 ባወጣው አዋጅ ላይ በአንቀጽ 40 መሰረት የከፍተኛ ትምህርት መግቢያ ሙሉ በሙሉ ጥሰው ሰርተፊኬት ያገኙትን ህጋዊ ያደርጋል ያሉን ሌላው የሚኒስቴር ቢሮ ምንጫችን ደግሞ አዋጁን ለማስፈጸም የወጣውን መመሪያ አምስት ህዝበር 2004 ላይ ትምህርት ሚኒስቴር ያመጣውን ሳይከተሉ የተማሩትን ህጋዊ ያደርጋል ብለዋል። የከፍተኛ ትምህርትና ስልጠና ባለስልጣን ሀሰተኛ የትምህርት ማስረጃ በጣም እየተበራከተ መምጣቱን ከቁጥራዊ መረጃ ጋር አያይዞ ለህዝብ ሲገልጽ ቢቆይም በፖለቲካ ውሳኔ በተቋሙ የተጣሩትን ሀሰተኛ ትምህርት ማስረጃ በአሁኑ ሰዓት ህጋዊ ተደርገዋል ያሉት ስሚያ ይጠቀስ ያሉት ምንጫችን ሀሰተኛ የትምህርት ማስረጃ የማጣራቱን ስራ የሚሰራው አካል በፖለቲከኞች ጣልቃ ገብነት ስራውን መስራት ካልቻለም የማጣራት ሂደቱን አስቸጋሪ ያደርገዋል ብለዋል። ይህን የምለው ከፍተኛ የፖለቲካ አመራሮች ጭምር ሀሰተኛ የትምህርት ማስረጃ እንዳላቸው ጸሐይ የሞቀው ሀቅ በመሆኑ ነው በማለት ጉዳዩን አብራርተዋል። የትምህርትና ስልጠና ባለስልጣን ከ1995 ጀምሮ እስከ 2014 ዓ.ም መረጃቸውን ለተቋሙ ካስገቡ የግል ከፍተኛ ትምህርት ተቋማት ውስጥ እስካሁን ከተመረቁ 11 ሚሊዮን ተማሪዎች መካከል ከ10 ሺህ በላይ የሚሆኑት ተማሪዎች ሀሰተኛ የትምህርት ማስረጃ የያዙ መሆናቸውን ይፋ አድርጎ ነበር። ቪኦኤ አማርኛ በትራምፕ ውሳኔ ተዘጋም። አርብ መጋቢት 6 ቀን 2017 ዓ.ም ለቪኦኤ አማርኛ መደበኛ ስርጭት ቀን ነበር። ጋዜጠኞቹ የተለመደውን የ30 ደቂቃ ዝግጅቶቻቸውን አቅርበው ሲሰነባበቱም ቅዳሜ ምን እንደሚተላለፍ ተነጋግረውና የሥራ ድርሻ ተከፋፍለው ነው። ቅዳሜ ዕለት ግን ቪኦኤ አማርኛን ጨምሮ 1300 የቪኦኤ ሠራተኞች የግዳጅ ረፍት እንዲወጡ የሚገልጽ የኢሜይል መልእክት ደረሳቸው። የሬዲዮ ጣቢያው ከተመሰረተበት እንደ አውሮፓውያን አቆጣጠር ከ1982 ወዲህ ለመጀመሪያ ጊዜ ጸጥ ረጭ አለም። የሬዲዮ ጣቢያው የኮንትራት ሰራተኞች ቅጥራቸው ሙሉ በሙሉ ተቋረጠም። ቋሚ ሰራተኞቹ እጣፈንታቸው እስኪወሰን ድረስ የግዳጅ ረፍት ላይ እንዲቆዩም ተወሰነ። በኢትዮጵያ ታሪክ በርካታ ወሳኝ ምዕራፎች ላይ እማኝ በመሆን ለ43 ዓመታት በስርጭት ላይ የቆየው ቪኦኤ አማርኛ ልሳኑ ተዘጋ። ለ40 ዓመታት የኢትዮጵያን ፖለቲካ፣ ማህበራዊ ህይወት፣ ጥበብ በቅ በቅርበት የዘገበው በአሜሪካውያኑ ግብር ከፋዮች ገንዘብ የተቋቋመው ቪኦኤ በዶናልድ ትራምፕ ቀጭን ትዕዛዝ ተቋርጧል። ይህ እንደ መረጃ ምንጭ ለሚያዩት አድማጮቹም፣ ለበርካታ ሰራተኞቹ፣ የኢትዮጵያን መገናኛ ብዙሃን ለሚከታተሉ ሁሉ አስደንጋጭ ዜና ነበር። ቪኦኤ አማርኛን ለመሰረቱትና ለ40 ዓመት ላገለገሉት አንጋፋው ጋዜጠኛ ንጉሴ መንገሻ ደግሞ ልብ ሰባሪ ዜና ነበር። ቪኦኤ በአጭር ይቀጫል ብለው አስበው እንደማያውቁ የሚናገሩት አቶ ንጉሴ ቮይስ ኦፍ አሜሪካ ተዘግቷል የሚለው ዜና ለእኔ ዱብ እዳ ነው የሆነብኝ፣ በጣም ነው የደነገጥኩት ብለዋል። አቶ ንጉሴ የበጀት ቅነሳ ለውጥ እንደሚመጣ ገምተው የነበረ ቢሆንም ተዘግቷል ሲባል ግን በጣም በጣም መጥፎ ስሜት ነው የሚሰማው፣ በጣም ነው ያዘንኩት፣ በጣም ነው ውስጥ ያረረው ሲሉ ተናግረዋል። የጨለማ ጊዜ ነው የመጣው የሚሉት አቶ ንጉሴ መንገሻም በአጠቃላይ የአሜሪካ ድምፅ ሬዲዮ ቪኦኤ 380 ሚሊዮን አድማጭ ነው ያለው ከዚህ ውስጥ 180 ሚሊዮኑ አፍሪካ ውስጥ ነው ይላሉ። ዛሬ የሚደሰቱ ሰዎች ቢኖሩ አምባ ገነኖች ናቸው ሲሉም አክለዋል። የፕሬዝዳንትነት ጥቆማ እንዲደረግ ተጠየቀም ለትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ጥቆማ እንዲደረግ ጠቅላይ ሚኒስትር አብይ አህመድ ጥሪ አቀረቡ። ጠቅላይ ሚኒስተር አብይ አህመድ ትናንት ማለዳ በማህበራዊ ትስስር ገጻቸው ባጋሩ ጽሁፍ መላው የትግራይ ህዝብ ጊዜ አስተዳደሩን በፕሬዝዳንትነት ሊያገለግል ይገባል የሚለውን ሰው እንዲጠቁም ጠይቀዋል። ጠቅላይ ሚኒስትሩ በጽሁፋቸው በኢፌዴሪ ህገ መንግስት 62 ህዝባር 2 እንዲሁም በፕሪቶሪያ ስምምነትና በክልሎች የሚኖርን የፌዴራል መንግስት ጣልቃ ግብነት ለመደንገግ በወጣ አዋጅ ቁጥር 359 ህዝባር 1995 መሰረት እንዲሁም አሳታፊ የትግራይ ጊዜያዊ አስተዳደር መመስረትን በተመለከተ የተደነገገ የሚኒስትሮች ምክር ቤት ደንብ ቁጥር 533 ህዝባር 2015 መሰረት የተቋቋሙ የትግራይ ጊዜያዊ አስተዳደር ለሁለት ዓመታት በስራ ላይ መቆየቱ ይታወቃል ብለዋል። 100 የሚደርሱ የ1997 የጋራ መኖሪያ ቤት ተመዝጋቢዎች በአዲስ አበባ ቤቶች ልማትና አስተዳደር ቢሮ መገኘታቸው ተሰማ። ይህን አስመልክቶ ከ1997 ዓ ም የኮንዶሚኒየም ተመዝጋቢዎች የደረሰን መረጃ እንደሚከተለው አቅርበነዋል። በዛሬ ዕለት በግምት መቶ የምንሆን የ1997 የጋራ መኖሪያ ቤት ተመዝጋቢዎች በአዲስ አበባ ቤቶች ልማትና አስተዳደር ቢሮ ተገኝተናል። በዚያም ስለ ጉዳያችን ምን አዲስ ነገር እንዳለ ጠይቀናል። ጥያቄያችንን ያቀረብነው እዚያው ተመዳድበን ወይዘሮ ቅዱስትና አቶ ሽመልስ ጋር በመግባት ነበር። አቶ ሽመልስ አልተገኙም። ወይዘሮ ቅዱስት ግን ተገኝተዋል። በአቶ ሽመልስ ምትክ የተቋሙን የኮሚኒኬሽን ኃላፊ ያገኘን ሲሆን ከእሳቸው ጋር ተወያይተናል። ሁለት አንኳር ጉዳዮችን ነግረውናል። አንደኛው ጉዳያችሁ ዋና አጀንዳችን ሆኗል በእያንዳንዱ ኃላፊ ጠረጴዛ ላይ የእናንተ ጉዳይ ይገኛል። ስለዚህ ትኩረት ተሰጥቶታል፣ እየተነጋገርንበት ነው፣ ወደ ውሳኔ ገና አልተደረሰም የሚል ሲሆን፣ ሁለተኛው ደግሞ ጉዳያችሁ ፖለቲካዊ ውሳኔ የሚያስፈልገው ነው፣ ስለሆነም ነው ውይይቱ የረዘመው ብለውናል። ወይዘሮ ቅድስት ጋር በገቡ ተወካዮቻችን በኩል ደግሞ እንደ በፊቱ ጉዳያችን ተስፋው የተረጋገጠ እንደሆነ የተነገረው ከዚህ በኋላ እስካሁን የቆያችሁበትን የሩብሩብ እንኳን አጠብቁም፣ ይህ ማለት ከአንድ ዓመት እንኳን ያነሰ ነው በማለት ተናግረዋል። ትግስታችሁን እና ቁጠባችሁን ብቻ አጠናክራችሁ ሰዎቹ ቀጥሎ በማለትም ምላሽ ሰጥተዋል። ከውይይቱ ድባብ እንደታየው እኛም ክትትላችንን አጠናክረን መቀጠል እንደሚኖርብን ሲሆን፣ ቀጣዩን ነገርና የክትትል ቀን የምናሳውቅ ይሆናል። ብዙ ሆነን እንደ መገኘታችን በፍጹም ጨዋነት ጉዳያችንን አጠናቀንና ተመካክረን እንዲሁም ሰላምታ ተለዋውጠን ስለተመለስን ሁላችሁም ምስጋና ይገባቸዋልና እናመሰግናለን። በመዲናዋ ከጣሪያና ግርግዳ ግብር 7.2 ቢሊዮን ብር ገቢ መገኘቱ ተገለጸ። በአዲስ አበባ ከተማ ከጣሪያና ግርግዳ ግብር 7.2 ቢሊዮን ብር ገቢ መሰብሰብ መቻሉን የከተማ አስተዳደሩ ገቢዎች ቢሮ አስታውቋል። የአዲስ አበባ ከተማ አስተዳደር በአዲስ አበባ ነዋሪዎች ላይ ከሚያዝያ ወር 2015 ዓ.ም ጀምሮ ተግባራዊ የሚሆኑ የጣሪያና ግርግዳ ግብር እንዲከፍሉ የውሳኔ ሐሳብ ማስተላለፉ ይታወቃል። የጣሪያና ግድግዳ ግብር መክፈያ ጊዜ እስከ የካቲት 30 ቀን 2017 ዓ ም ድረስ እንዲከፈል የተቀመጠው ቀነ ገደብ ካለፈም በቅጣትና ወለድ ክፍያ እንደሚስተናገዱ የአዲስ አበባ ገቢዎች ቢሮ መግለጹ ይታወሳል። የአዲስ አበባ ገቢዎች ቢሮ የህዝብ ግንኙነት ኃላፊ አቶ ሰውነት አየለ እንደገለጹት 475 ሺህ ዜጎች የጣሪያና ግድግዳ ግብር መክፈል አለባቸው በሚል ተለይተዋል። ከዚህም 433 ሺህ የሚሆኑት ማለትም 91 በመቶ የሚጠበቅባቸውን ግብር ከፍለዋል ያሉ ሲሆን በዚህም 7.2 ቢሊዮን የሚሆን ገቢ መሰብሰብ መቻሉን ተናግረዋል። የተቀሩት 42 ሺህ የሚሆኑ ግብር ከፋዮች በቅጣት የግብር ክፍያው እየተፈጸመ መሆኑን በመግለጽ ቀን በጨመረ ቁጥር የወለድ ክፍያው እየጨመረ እንደሚሄድ አሳስበዋል። ቀኑ በጨመረ ቁጥር የሚከፈለው የወለድ መጠን ይጨምራል፣ ያሉት የህዝብ ግንኙነት ኃላፊው አቶ ሰውነት ከ2013 ጀምሮ የሚከፍሉ መኖራቸውን ጠቁመው ከመደበኛው በእጥፍ የሚከፈልበት ሁኔታ መኖሩን አብራርተዋል። የጣሪያና ግድግዳ ግብርን በተመለከተ በበርካቶች ዘንድ ቅሬታ ፈጥሮ የቆየ መሆኑ ይታወቃል። ለዚህ ጥያቄ ምላሽ የሰጡት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የጣሪያና ግድግዳ ግብር አከፋፈል ቀድሞ የነበረ ነው ያሉ ሲሆን የጣሪያና ግድግዳ ግብር አሰብስቡ ብሎ የከለከለን የለም ሲሉም ምላሽ መስጠታቸው አይዘነጋም። የክፍያ መጠኑ ህጉ ሲወጣ የነበረው የቤት ክራይ ዋጋ በነበረው አሁን ደግሞ አሁን የሚከራይበት ዋጋ የሚሰላ መሆኑን አክለው ገልጸዋል። ሩሲያ እና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ፈረሙ። አገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነው የንግድ መተላለፊያም ይከፈታል ብለዋል። ዋይት ሃውስ በመግለጫው ሁለቱ አገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረተ ልማት ላይ ጥቃት ያለ ማድረስ ስምምነት ለማጠናከር መስማማታቸውን ገልጿል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑን አስታውቃለች። የአሜሪካ ባለሥልጣናት በሪያድ ከሩሲያና ከዩክሬን ባለሥልጣናት ጋር በተናጠል ድርድር ሲያደርጉ ቆይተዋል። የሩሲያና የዩክሬን ተወካዮች ቀጥተኛ ድርድር አላደረጉም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜለንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተገባውን ስምምነት አወድሰዋል።